እችኛዋ ልብስ ደግሞ ሁለት ፌስ ናት፣ ልብሷ በዚህኛው መደረግ ትችላለች። እጅግ በጣም የምታምር ልብስ ናት። ፈርስ የሚባል ነገር የለውም። ብራውን ከለር ለሚወዱ የቀይ ዳማ ነው የሚባል እንደሱ። አርቦ አምስት አርብ ነው። እጅግ በጣም ያምራል። በፈርጥ አሸብርቀናታል። ከዲዛይኑ በላይ የተጣለው ነገር ይሄ ነው ብለን መግለጽ አንችልም። ለምን የተወሰወሰ ነው። ሁሉም አይነት ከለሮች አሉበት። ሻርቆ ሲሆን ብዙ ጊዜ ከለሩን ጎልቶ የማውጣት አቅም አለው ሳባው። አዎ ሻርቆ ስራ ነው። አይ ጥለቱ ይስፋልን ሰፋ ይበል ለሚሉም ከስተመሮቻችን ሰፋ አድርገን ማሰራት እንችላለን። ሰላም ውድ ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። ዛሬም እንግዲህ በሰብለ ጥበብ እንገኛለን። በባለፈው ሳምንት ቪዲዮዋን ያላያችሁ ወይም ደግሞ ወደ ቻናላችን አዳዲስ የመጣችሁ ሰዎች ከሆናችሁ አዲሷ ደበኛችን ሰብለ ጥበብ ትባላለች። ፕሮግራሞቻችሁን የምታደምቁባቸው አልባሳት ይዘንላችኋል አብራችሁን ትቆያላችሁ። ወደ ፕሮግራማችን እናልፋለን። ሰብለዬ እንደምን አለሽ? እግዚአብሔር ይመስገን ቴዲዬ ደህና ሰነበት። ደህና ነኝ እግዚአብሔር ይመስገን። በባለፈው ሳምንት አንድ ቪዲዮ አድርሰን ነበረ፣ ደንበኞች እንዴት ተቀበሉሽ? በጣም ጥሩ ነው እንግዲህ ያው እምነትን ጥለውብናል። አንዳንዶቹም እየደወሉ እንኳን ደህና መጣሽ የሚሉ መልእክቶችን አቅርበውልኛል። እኔም እንግዲህ እጅግ በጣም ከልባ አመሰግናለሁ። ተቀበሉልን፣ እንኳን ደህና መጣሽ በሉልን። አሁንም ዛሬ በምን ተዘጋጅተሻል? ባለፈው በነበሩት ቪዲዮች ጋር የቀጠለ እጅግ በጣም ቆንጆ ቆንጆ የሆኑ ልብሶችን ይዘን መጥተናል። እንግዲህ አብረውን ከቆዩ የሚያዩት የሆነ እንችላለን ጥሩ እሺ እነዚህ ልብሶች እንግዲህ እጅግ በጣም የሚያምሩ ፀጥ ያለ ዝም ያለ ከለር ነው አብዛኞቹ ባለፈው ቪዲዮ ላይ የሚያሳይ ናቸው ፀጥ ፀጥ ያሉ ልብሶችና ጥለታቸው ደግሞ ሰፋ ያለ የማይሰለች ከለሮችን ነው ይዘን የመጣ ነው መደቡ ፒች ከለር የምንለው ፈዛዛ ፒች ከለር ነው ዲዛይን አጣጣሉ እያንዳንዱ ዲዛይኑ የገባበት መንገድ ዳርና ዳር ያሉት ፍሬሞች እነዚህ እንግዲህ ወርዳቸው ሰፋ ብሎ በአራት አርብ ነው እየተለመደ አሁን ደግሞ አንዳንድ ከስተመሮቻችን ዘንከት ያለ ሰፋ ያለ ልብስ ስለሚፈልጉ የእነሱን ፍላጎት ለማሟላት ነው። በአምስት አርብ እያሸመንን እያመጣን ያለ ነው። ያው ልብሱ እንግዲህ አምስት አርብ ማለት ይህን ስንቆጥረው አምስት ማለት ነው። አንድ ሁለት ሶስት አራት አምስት ይሄ ሸማኔ ማጎ የተያዘ ስለሆነ ነው አዎ ይቆረጣል ሲሰፋ ይሄን ጫማ እንዳይሰበው በሻማ እንሸፍንላችኋለን ከውስጥ መነን እንደርባለን መነኑ ምንም ጥያቄ የሌለው ቆንጆ ጥቅጥቅ ያለ ሁለት ዓይን መነን ነው ያው በጥራት አንደራደርም ባንናገረውም ግን ያው ደንበኞቻችን ሁለት ዓይን እንደሆነ እንዲረዱት እንፈልጋለን ነጠላው እጅግ በጣም የሚያምር ቆንጆ ነጠላ ለቤተ ክርስቲያን ተናጥፎ ሲለበስም መሆን የሚችል ትልቅ ነጠላ ነው። ከወገብ በላይ እነሱ በፈለጉት በመረጡት ዲዛይን ቆንጆ አድርገን ሰርተን ዋጋው 18 ሺ ብር። በመቀጠል ደግሞ እችን ኦሬንጅ የሆነች ልብስ እናገኛለን። ኦሬንጅ ለሚወዱ ከስተመሮቻችን እጅግ በጣም የምታምር ድምቅ ያለች ኦሬንጅ ከለር በቸኮሌት ከለር የተቀላቀለ የሚያምር ልብስ ነው። ውስጥ ላይ የገባው ከለር ይሄ ቸኮሌት ከለር የምንለው ብራውን ከለር ነው። ወርቀዘቢጫ ወርቀዘቤ የተቀላቀላለው ከብራውኑ ከለሩ ላይ ይሄ ዲዛይን እጅግ በጣም የሚያምር ዲዛይን ነው። ይሄ አራት አርቡ ተገጣጥሞ ሲለበስ የተለየ ዲዛይን ያበጣል። እቺ ፍሬም እና ፍሬሞች ዳርና ዳር ያሉት ልብሶች ዙሪያውን ሲገጣጠም እንዳልኩ የተለየ ውበት ይሰጣል። እጅግ በጣም የሚያምር ግሬስ ያለው ልብስ ነው። ሻርቆ የምንለው ልብስ አሰራር ነው። ሻርቆ ሲሆን ብዙ ጊዜ ከለሩን ጎልቶ የማውጣት አቅም አለው። ሳባው። አዎ፣ ሻርቆ ስራ ነው። ሁለት አይን መነን ነው። ምንም ጥርጥር የለውም። እጅግ በጣም የሚያምር ቆንጆ ልብስ ነው። ነጠላው እንደዚህ እጅግ በጣም የሚያምር ትልቅ ነጠላ ያለው ልብስ ነው። ይህ ልብስ እንግዲህ ከስተመሮቻችን በወደዱት በመረጡት ዲዛይን ከወገብ በላይ ቆንጆ እና ውብ አድርገን ሰርተን ዋጋው 17 ሺህ ብር ቆንጆ አድርገን እንሰራላቸዋለን። እንግዲህ ዘዙን እንላለን። በመቀጠል የትኛዋን ልብስ እናገኛለን? ደስ የምትል ቆንጆ ልብስ ናት። እጅግ በጣም ታምራለች ልብሷ ዲዛይኖቹ ከዚህ በፊት ይሄ ልብስ የተለመደ ልብስ ነው፣ በቢጫ አለው። ይህኛው ከለር ግን ብዙ የተለመደ አይደለም፣ አዲስ ልብስ ነው። እኛም አንድ ፍሬ ነው ያለን። እንግዲህ ቀድሞ ለሚያዙ ከስተመሮቻችን ቀድሞ ለሚያዙ ከስተመሮቻችን ይሆናል ብለን ያዘጋጀነው ልብስ ነው። ከለሩ እንደምታዩት እንግዲህ እጅግ በጣም የሚያምር ማራኪ የሆነ ልብስ ነው። ግሪ ልብስ ሆኖ በውስጡ ግን ሌሎች ከለሮችም ይሄ ፈዛዛ ዋይት ሰማያዊ ከለርም አለው ቢጫና ነጭ የተቀላቀለ ወርቀ ዘብ የታጀበበት ልብስ ነው። እጅግ በጣም ያምራል። ይሄ ለሙሸራናት ለክርስትና በማስም ለሚፈልጉ ከስተመሮቻችን ጊዜ ካላቸው ማሸመን እንችላለን። ለማንኛውም ኦኬዥን የሚሆን ልብስ ነው። እንግዲህ ከወገብ በላይ እነሱ በፈለጉት በመረጡት በወደዱት ዲዛይን ቆንጆ አድርገን ሰርተን፣ ዋጋው 17 ሺህ ብር። ቴድዬ ትልቅ ነጠላ ያለው ልብስ ነው። እንግዲህ ይህን ልብስ ይህን ነጠላ እንግዲህ ተሰፍቶ ተቋጭቶ ለቤተ ክርስቲያን እንዲሁ ለማንኛውም ነገር አየር መንገድም ተለብሶ እንደዚህ ጣል ለማድረግም መሆን የሚችል ልብስ ነው። በመቀጠል ደግሞ ልብስ እናገኛለን። ብራውን ከለር ለሚወዱ የቀይ ዳማ ነው የሚባለው፣ እንደሱ ወደ በርገንዴ የሚያደላ ልብስ ነው። በርገንዴ ነው፣ ውስጡ ጥቁር የተቀላቀለበት ልብስ ነው። ብዙ ጊዜ ቀይና ጥቁር ሲቀላቀል የማድመቅ ባህር ያለው ወርቀ ዘብም ሲገባበት ብዙ ጊዜ ልብሶችን ፈካ ደመቅ የማድረግ ባህር ያለው እና እጅግ በጣም የሚያምር ግሬስ ያለው ልብስ ነው። ይሄ ልብስ እንግዲህ እንደምታዩት ዲዛይኖቹ እያንዳንዱ የገቡበት ዲዛይን እያንዳንዳቸው የገቡበት አጣጣል እጅግ በጣም የሚያምር ልብስ ነው። ልብሱ ሻርቆ የምንለው ልብስ ነው። ድምቅ ጉልት ብሎ የወጣ ልብስ ነው። ይሄ ልብስ እንግዲህ ለሙሽራ እናት፣ ለክርስትና፣ እንዲሁም ለማንኛውም በብዛት ለሚፈልጉ ከስተመሮቻችንም መሆን የሚችል ልብስ ነው። ቆንጆ አድርገን ሰርተን 18 ሺህ ብር ነው። የነጠላው ቁመት ይህን ይመስላል። እጅግ በጣም የሚያምር ልብስ ነው። እንዲህ ተሰርቶ ሲለበስ እንደዚህ አድርጎ አስዩም ማድረግ ነው ማሰብ ነው። እጅግ በጣም የሚያምር ልብስ ነው። እንግዲህ ዛዙ እንላለን። በመቀጠል ደግሞ ይህችኛዋን ልብስ እናገኛለን። እንዳልኩ አብዛኞቹ ከለር ዝም ያሉ ጸጥ ያሉ ከለሮች ናቸው። አሁን ይህም እጅግ በጣም የሚያምር ደስ የሚል ግሬስ ያለው ልብስ ነው። ይህ ዲዛይን አጣጣሉና ከለሩ፣ ይህ ክሮቹ አጠቃላይ የገቡበት ስብጥር እጅግ በጣም ያምራል። አሁን እንዳልኩ ምንድነው ይህኛውን ከለር በዚኛው ከዲዛይኑ በላይ የተጣለው ነገር ይህ ነው ብለን መግለጽ አንችልም። ለምን የተወሰወሰ ነው። ሁሉም አይነት ከለሮች አሉበት። በወርቀዘበን በሳባም ተቀላቅለው ሸማኔው ካርቦ የሰራው ልብስ ነውና እጅግ በጣም የሚያምር ልብስ ነው። እንደምታዩት ቆንጆ ልብስ ናት። ዲዛይኗ አርቧ አምስት አርብ ነው። እችኛዋ አምስት አርብ ናት። ቅድም እንዳልኩ ቴድዬ አምስት አርብ ናቸው። እጅግ በጣም የሚያምር ልብስ ነው። ይሄ ልብስ እንግዲህ እንዳልኩ ስንሰራም ይህም በሻማን እንሸፍንላቸዋለን፣ መነን እንደርባለን፣ ከዛ ገበራለን እና ቆንጆ ሆኖ በጥራት ነው የሚሰራላችሁ። በወደዳችሁት ከወገብ በላይ ዲዛይን ቆንጆ አድርገን ሰርተን ዋጋው 18 ሺ ብር በጣም ትልቅ ነጠላ ያለው ያለው ልብስ ነው። ትልቅ ነጠላ ልብስ ነው። ይህ እንግዲህ ተሰፍቶ ተቋጭቶ ለቤተ ክርስቲያን በደንብ ትለብሱታላችሁ። እችኛዋ ደግሞ ቆንጆ ሆና የምታምር አረንጓዴን ግሪን የምትባል ልብስ ናት። እጅግ በጣም ታምራለች። የከለር ኮምቢኔሽኗ እያንዳንዱ ዲዛይን የገባበት መንገድ ይህኛውን ይህን ልብስ ለምፈልጉ ከስተመሮቻችን አይጥለቱ ይስፋል። ሰፋ ይበል ለሚሉም ከስተመሮቻችን ሰፋ አድርገን ማሰራት እንችላለን። እጅግ በጣም የምታምር ልብስ ናት። ደረጃዋ ከታችና እች አንድ ጣል ያለባት ልብስ ናት። እንደዚህ ልብሶች ብዙ ጊዜ ሲሰሩ እጅግ በጣም ውበት አላቸው። መነኑ ምንም ጥያቄ የሌለው ሁለት አይን መነን ነው። በተደጋጋሚ ላንናገረው እንችላለን ያው መነኑ ነው ሁለት አይን መነን ነው ምንም ጥያቄ የለውም ለስራው ለጥራቱ እንግዲህ እኛ እንጨነቃለን እኛ እንጠበብበታለን። እናንተ የመረጣችሁትን የወደዳችሁትን እስክሪን ሻት አርጋችሁ በቴሌግራምም በዋትሳፕም በተለያዩ አማራጮች መላክ ነው እኛ ቆንጆ አድርገን ሰርተ እናስረክባችኋለን እች ልብስ ቆንጆ ሆኗ ተሰርተ አልቆላት ዋጋዋ 13 ሺ ብር ነጠለዋችን ትመስላለች ራሷ ዲዛይኗ ቅልብጭ ብላ መጠን ብሎ ተሰርቶላታል እጅግ በጣም የምታምር ልብስ ናት በመቀጠል እችኛዋን ልብስ እናገኛለን። እንግዲህ ቆንጆ የምታምር ቀይ ከለር ለሚወዱ ከስተመሮቻችን የሚሆን ልብስ ነው። በጣም የሚያምር ልብስ ነው። ቀይና መደቡ ቀይ ነው፣ ወርቀ ዘብ የተቀላቀለ ነው። ውስጡ ላይ ሻይና አለው። ምናልባት ጎልቶ መውጣት የሚችል ከሆነ ቤጅ ነው። መሀል ላይ የገባበት ዲዛይኑ የተሰራው በቤጅ ክልር ነው። እጅግ በጣም ያምራል። ደረጃው የደረጃው ስፋት የጥለቱ ስፋት እጅግ በጣም የሚያምር ልብስ ነው። ይህን ደረጃውን አንፈልግም ለሚሉ ከስተመሮቻችን ደግሞ ደረጃውን እንደዚህ አድርገን ቆርጠን ታችኛውን ደረጃ እንደዚህ አድርገን ቆርጠን ማውጣት እንችላለን። እንደዚህ ሆኖ ሲሰራ ደግሞ የተለየ ሌላ ውበት ይሰጣል፣ ሌላ ልብስም ይመስላል። ነጠላውን ማየት ለምፈልጉ ከስተመሮቻችን ነጠላው ይህን ይመስላል። ሰፋ ያለ ነጠላ ያለው ልብስ ነው፣ እጅግ በጣም ያምራል። እንዳልኳችሁ መነኑ ሁለት አይን መነን ነው። ምንም ጥያቄ የለውም። ስንሰራ እንዳልኳችሁ ጫማ እንዳይስበው ገበር እንሸፍናለን። መነን ከስር አለ፣ ከስር ገበር አለ እና እኛ ቆንጆ አድርገን እንሰራላችኋለን እናንተ በወደዳችሁት በመረጣችሁት ከወገብ በላይ ዲዛይን ቆንጆ ውብ አድርገን ሰርተን ዋጋው 13 ሺህ ብር። በመቀጠል እችኛዋን ልብስ እናገኛለን። እችኛዋ ልብስ እንግዲህ ጎመኔ ከለር የምንለው በሙያ መቶ ቁጥር የምንለው ክር ነው። እጅግ በጣም የሚያምር ልብስ ነው። ትልቅ ልብስ ግሬስ ያለው ልብስ፣ ለሙሽራ እናት፣ ለክርስትና፣ ለሙሽራ ማጀቢያ መሆን የሚችል ልብስ ነው። እጅግ በጣም ያምራል። መደቡ ቢጫ ነው፣ በላይ ዲዛይኑ የተጣለበት ደግሞ በጎመኔ ክር ነው። እጅግ በጣም የሚያምር ልብስ ነው። እንዳልኳችሁ እንግዲህ ምንም ጥያቄ የሌለው መነኑ ሁለት አይን መነን ነው። ቆንጆ ሁለት አይን መነ ምትት ያለ እጅግ በጣም የሚያምር አርቦ አራት አርብ ነው። እንዳልኳችሁ ነው በተደጋጋሚ ገበር እንሸፍናለን፣ መነን ከስር እንደርባለን፣ ከዛ ገበር አለ እና እኛ ቆንጆ አድርገን እንሰራላችኋለን ከወገብ በላይ እናንተ በመረጣችሁት በወደዳችሁት ዲዛይን። ዋጋው አልቆለት 19 ሺህ ብር 19 ሺህ ብር ቴዲዬ ሰፋ ያለ ነጠላ ያለው ልብስ ነው እጅግ በጣም የሚያምር ልብስ ነው። እንግዲህ ትወዱታላችሁ ብለን ተስፋ እናደርጋለን። መጠነኛ ልብስ ሆና የምታምር ቸኮሌት ከለር ያው ብራውን የምንለው በደቡብ በቢጫ ሻይኔ የተቀላቀላለው ዲዛይኖቹ ዳርና ዳር ያሉት የፍሬሞቹ አጣጣል ይሄ አራት አርቡ ተገጣጥሞ ሲለበስ እጅግ በጣም የሚያምር ልብስ ነው መነኑ ሁለት አይን መነን ነው ምንም ጥያቄ የሌለው እችኛዋ ልብስ ደግሞ ሁለት ፌስ ናት ልብሷ በዚህኛውም መደረግ ትችላለች እጅግ በጣም የምታምር ልብስ ናት ፈርስ የሚባል ነገር የለውም መልኩም በዚኛው በኛው መሆን ይችላል፣ መገልበጥ ይቻላል እና እጅግ በጣም የሚያምር ልብስ ናት። ቆንጆ ልብስ ናት፣ መጠነኛም ልብስ ናት። ብዙ እናቶቻችን ይወዷታል። ነጠላዋን ማየት ለሚፈልጉ ከስተመሮቻችን ደግሞ የነጠላው ስፋት ይህን ይመስላል። ራሱ ዲዛይኗ ቅጭጭ ብላ ቅልብጭ ብላ ወጣላታለች። እጅግ በጣም ያምራል። ሰችን ልብስ ከው ገበለ እናንተ በፈለጋችሁት በመረጣችሁት ዲዛይን ቆንጆ አድርገን ሰርተን ዋጋው አስራ ሶስት ሺህ ብር። በመቀጠል እችኛዋን ልብስ እናገኛለን። እችኛዋ ልብስ እንግዲህ ፒች ከለር የምንላት ከለር ናት። የተለመደች ልብስ ናት። ልብሷ በሰፊው አላት ሰፋ ባለው ልብስ ብዙ ተሰርታለች። ልብሷ በብዙ ከለር ኦሬንጅም አለው፣ ቀይም አለው፣ ዶቃም አለው። በጣም ተመሳሳይ የሆነ ክር ነው። እችን ደግሞ እኛ በአማራጭ አንዳንድ ጊዜ ከስተመሮቻችን መሀሉን ብቻ የሚፈልጉ ከስተመሮ ደረጃ የሌለው የሚፈልጉ ከስተመሮቻችን አሉ እና እሱን በማማከል ነው እኛ ይህንም ይዘን የመጣ ነው። የማድመቅ አቅም ያለው ልብስ ነው። ዲዛይኖቹ እያንዳንዳቹ የገቡበት አቀማመጣቸው የገቡበት ነገር የክር አገባቡ እጅግ በጣም የሚያምር ልብስ ነው። እንግዲህ ይህ ልብስ በሶስት አይነት መልኩ መለበስ ይችላል። ይህኛውም ደረጃዋን አጥፈን ከላይ ደረጃ ብቻ አድርገን የተለየ ነገር አድርገን ማምጣት እንችላለን። ደረጃውንም ሆኖ ሙሉ መደረግ የሚችል ልብስ ነው። ደረጃዋን ሳይፈልጉ መሀሏን ብቻ ለሚፈልጉ ከስተመሮቻችንም መሀሏን ብቻ ይዘን መጠናው እንግዲህ አንዱ ልብስ በሶስት አይነት ይዘት ነው ይዘነው የመጣ ነው። የምታምር ልብስ ቆንጆ ልብስ ናት። ብሶ ይወዳታል። ብዙ ጊዜ በጣም ብዙ በብዛትም ሰርተናታል። ነጠላው ማየት ለሚፈልጉ ከስተመሮቻችን ነጠላው እንግዲህ ይህን ይመስላል። ሰፋ ያለ ራሱን ጥለቱን ይዞ የመጣ ልብስ ነው። እጅግ በጣም የሚያምር ልብስ ነው። መነኑ ምንም ጥያቄ የሌለው ሁለት አይን መነን ነው። የሁለቱም አንድ አይነት ነው። ዋጋው አልቆለት በሁለቱም አይነት 15 ብር ዘዙ። ባላችሁበት ቆንጆ አድርገን እናደርሳለን እንላለን እንዲሁ ደግሞ በጣም የሚያማምሩ ወዚህ የተሰሩ አሉ። ስለ እነሱም ትነግርኛለሽ፣ እናሳያቸዋለን። ከአንቺ ውል ጀምረን እናሳያቸው። ጥሩ መልካምሽ። እሺ፣ ወደ እኔ ልብስ ስወስዳችሁ እጅግ በጣም የሚያምር ቆንጆ ልብስ ነው። ብዙ ጊዜ ጥለቷ በቀጭን ልብስ የተለመደች ልብስ ናትኝ። ጥለቷ ከስር ቀጭን ጥለት ናት ልብሷ እና እጅግ በጣም የምታምር ልብስ ናት። በመስቀል አስጠልፈን በፈርጥ አሸብርቀናታል እንደምታየው፣ እጅግ በጣም የሚያምር ልብስ ነው። አርቧ አምስት ነው ነው ከወግብ በላይ አሰራሩ ደግሞ በሸፑኖ ሙሉ ለሙሉ በልካቸው ስለነበር አንዳንድ ከስተመሮች ፐርፌክት የሆነ ልኬታ ከሰጡን ከኋላም ጥቅጥቅ ላስቲክ ሳናደርግ በዚፕ ሙሉ ለሙሉ ማድረግ እንችላለን። አንዳንዴ ደግሞ የመወፈርም የመክሳትም አይነት ባህሪ ያላቸው ከስተመሮቻችን ካሉ ደግሞ ከፊት ለፊት ቤልቱን እንዳላድርገን ከጀርባ ጥቅጥቅ ላስቲክ እናደርግላቸዋለን። ያ ሲሆን በሰውነታቸው ልክ ሲወፍሩም ሲከሱም ፊት ያደርጋል። እች ደግሞ እንደምታዩት እንግዲህ ሙሉ ለሙሉ ቤልቷ በዙሪያ የተሰራች ልብስ ናት። አንገቱ አራት ማዕዘን ነው። እጅ ያጭር ነው። እጅግ በጣም ያምር ነው። አርቧ አምስት አርብ ነው። እጅግ በጣም ያምራል እንደተናገር ነው። ይህን እንሸፍንላችኋለን ጫማ እንዳይስበው መነን እንደርባለን። ቀጭንም ቢሆን ያው ፈርስ ሲኖረው ጫማ ስለሚስበው እንሸፍናለን። መነን እንደርብላችኋለን። ከዛ ገበር አለ እና ዋና ገበር አለ። ቆንጆ አድርገን ነው የምንሰራላችሁ። እች ልብስ ቆንጆ ሆና እንደዚህ አምሮባት ሽብርቅርቅ ብላ ዋጋዋ አስራ ሰባት ሺ ብር፣ አስራ ሰባት ሺ ብር ትሄድኛል። እነዚህ ደግሞ ከስተመሮች ያዘ የተገዘዙኝ ልብሶች ናቸው። ልብሱ የፎቶ ልብስ ነው። ፎቶ አለው እንደ ፎቶ ነው የፈለጉ ከስተመሮቻችን። ከወገብ በላይ ዲዛይኑ አንገት አራት ማዕዘን ሆኖ ስንጥቅ ነው የተፈለገው። ፋሽን ነው። እነዚህ አሁን በጣም ተወዳጅ ልብሶች ናቸው። እንደዚህ ሙሉ ጥም ከሚል ጥለቶቹ እንደዚህ ሆኖ ሲሰሩ እጅግ በጣም ያምራል። ቤልት እንዲኖረው ተፈልጎ ነበር። ያው ቤልቱም እዛው ጋር አብሮ ተያይዞ የተሰራ ልብስ ነው። እጁ ቅጥል ነው። አጓጉል ሆኖ ነው የተሰራው። አጓጉል ነበር የፈለጉ ከስተመሮች። ያው እንዳልኩ በከስተመር ትዕዛዝ የተሰራ ልብስ ነው። እንደነሱ ፍላጎት ልብስ ነው። አርቦ አምስት አርብ ልብስ ነው። አምስት አርብ ነው። እጅግ በጣም የሚያምር ልብስ ነው። ቆንጆ ነው። ጥልፉ የተጠለፈበት መንገድ ጥልፉ እንደምታየው ሄድዬ ምንም አይነት እንትን የሚል አይደለም። ይህ ክብድድ የሚል ጥልፍ አይደለም። ለስላሳና፣ ቆንጆ የማይከብድ የጥልፍ ልብስም ቢሆን የማይከብድ ቆንጆ ልብስ ነው። እንዳጋጣሚ ሆኖ ለግራጁዌሽን ለልጅቱና ለእናትየዋ ነበር የተፈለገው። እሷ የልጅ ናት ወጣት ናት እና በአጓጉል ነበር የፈለገችው ሙሉ ዲዛይኑ ሁሉ ነገሩ እናትየዋ ጋር አንድ አይነት ነው፣ ተመሳሳይ ነው። ይህን በሸፓ ከፊት ለፊት እንዲያደርገን ጀርባ ላይ ጥቅጥቅ ላስቲክ አርገንላቸዋል። ቅድም እንዳልኩ ሲወፍሩም ሲከሱ መሆን እንዲችል ፍሪ ሳይዝ እንዲሆን ከዋገቡ ላይ ከጀርባ ጥቅጥቅ ላስቲክ አርገንላቸዋል። የልጅቱም እንደምታየው አምስት አርብ ነው ልብሱ፣ እጅግ በጣም የሚያምር ልብስ ነው። ፈርጥ በአጋጣሚ ከስተመሮቻችን ፈርጥ አልፈለጉም ነበረ። ቆንጆ ሆኖ ተሰርቶ አልቋል። ይህ ዋጋው ተመሳሳይ ነው። ዋጋቸው አርባ ሺህ ብር። በመቀጠል ደግሞ እችኛዋን ልብስ እናገኛለን። እችኛዋ ልብስ ደግሞ ያው ጥለቷን በጣም የምታምር ልብስ ናት። ቆንጆ ልብስ ነው። አርቡ አራት አርብ ነው፣ ግን እንደምታየው አርቡ አርብ ሰፊ ስለሆነ አምስት አርብ የሚመስል ነው። ቆንጆ ዘንከት ያለ ልብስ ነው። ከወገብ በላዩ ፍሪ ሳይዝ ነው። ዝርግፍ እንዲሆን የተፈለገው እርስ በርሱ ነው የተሰራው። ወገቡ ላስቲክ ነው። መስፋት መጥበብ ይችላል። አንገቱ ቪ ነው። ቪ ነበር የፈለገች ከስተመረቻችን። እጆ አጓጉል ነው። ብዙ ጊዜ እጃቸው አጓጉል ነው ሲሰራ አይሞቁም። ፍሪ ሆነው ሙሉ ቀን ነጭ ልብስ ለብሳ እንድትውል ያደርጋለኝ እጅግ በጣም የሚያምር ልብስ ነው። እንዳልናችሁ ቅድም እንደነገርናችሁ ከስተመሮቻችን ጫማ እንዳይስበው እንደዚህ እንሸፍንላችኋለን። ከዛ መነን እንደርባለን ከዛ ገበራለና ቆንጆ ግሪት ያለው ልብስ ነው ቆንጆ አድርገን ሰርተን እንደተናገር ነው። ዋጋው 17 ሺህ ብር። በመቀጠል እችኛዋ ልብስ እናገኛለን። እችኛዋ ልብስ ደግሞ እጅግ በጣም የምታምር ዝም ያለሽ ከለር ቆንጆ ቬጅ ከለር ባብሽ ከለር የተቀላቀለች ልብስ ናት ውስጡ ላይ ወርቀ ዘብ አለው የተቀላቀለ ወርቀዘብ አለው ዲዛይን አጣጣሉ እጅግ በጣም ያምር ነው ይሄ እንግዲህ አራት አርቡ ተገጣጥሞ ሲለበስ የተለየ ውበት ይኖረዋል እንደምታየው ዝም ያለ ሆኖ ግን ግሬስ ያለው ልብስ ነው ቴዲዬ እጅግ በጣም ያምራችሁ ነጠላውን ማየት ለፈለጋችሁ ከስተምሮቻችን ነጠላው እንደዚህ ሙሉ ለበሙሉ በሚባል ደረጃ ዲዛይን ወጥቶለት የተሰራ ልብስ ነው ይሄ ልብስ ነጠላውን ቁመት ማየት ለሚፈልጉ ከስተምሮቻችን ይህን ይመስላል። እጅግ በጣም የሚያምር ትልቅ ልብስ ነው ቴድዬ፣ ያምራል በጣም ግሬስ ያለው ልብስ ነው፣ እንዳልኩ እጅግ በጣም ጣል ሲደረግ እንደዚህም እጅግ በጣም የሚያምር ልብስ ነው። ይህ ልብስ እንግዲህ እናንተ በመረጣችሁት በወደዳችሁት ከወገብ በላይ ዲዛይን ቆንጆ ውብና ማራኪ አድርገን ሰርተን ዋጋው 18 ሺ ብር ቴዲ 18 ሺ ብር ኛዋ ልብስ ደግሞ የተለመደች ልብስ ናት፣ ግን በመነን ሆኖ እጅግ በጣም የሚያምር ልብስ ነው። አሁንም ድረስ ተወዳጅ የሆነ ልብስ ስለሆነ ለዛ ነው እኛ ሚዘነው የቀረብ ነው። እጅግ በጣም ያምራል። ከለሩ ላይት ሰማያዊ ነው። ዲዛይን አጣጣላቸው እጅግ በጣም ያምራል። ቀይ ክር እንዳልኩ ገብቶበታል። ብራውን የሆነ ቀይ በርገንዲ ነገር ገብቶበታል። ግን ውጥት ያለ ልብስ ውጥት ያለ ከለርም አይደለም ያዛርጎታለኝ እና እጅግ በጣም የሚያምር ልብስ ነው። መነኑ ሁለት አይን መነን ነው። ምንም ጥያቄ የሌለው ቆንጆ ሁለት አይን መነን ነው። ነጠላውን ማየት ለምፈልጉ ከስተምሮቻችን ይህን ይመስላል ነጠላው እንደምታዩት ከጥበቡ የተወሰነ ዲዛይኑ ሆኖ ገብቶበታል። ቆንጆ ነጠላ ያለው ልብስ ነው። ይሄን ልብስ እንግዲህ ከወገብ በላይ ቆንጆና ውብ አድርገን ሰርተን ዋጋው 16 ብር እችኛዋ ልብስ እንግዲህ ቴዲዬ እጅግ በጣም የምታምር እጅግ በጣም ግሬስ ያለው ልብስ ነው ከላሩ እንዳልኩ ይህም የተወሰወሰ ከለር ነው። ወርቀዘብም ዘብም አለው። ዝም ያለ ፒች ከለር ነው። ወርቀ ዘብም ውስጡ ላይ ስላለው የማድመቅ አቅም አለው። ይህን እንግዲህ በግሩፕ መልበስ ለፈለጋችሁ ከስተምሮቻችን፣ ለክርስትና ለሙሽራ እናትም ግሬስ ያለው ልብስ ነው። እንዳልኩ ሰፋ ብሎ ግን ውበት ያለው ልብስ ነው። አርቡ አምስት አርብ ነው። አርብ ነው ልብሱ እጅግ በጣም የሚያምር ግሬስ ያለው ልብስ ነው። በማስም ለምፈልጉ ከስተምሮቻችን፣ ይሄ ሸማኔው በእጃችን ነው ማሰራት እንችላለን። እናንተ በፈለጋችሁ ዲዛይን ቆንጆ ውብ አድርገን ሰርተን ዋጋው 18 ሺህ ብር ቴድዬ። በመቀጠል እችኛ ልብስ እና እናገኛለን ሰፊም ያልሆነች ጠባብም ያልሆነች ዝም ያለች ከለር የማትሰለች። እንግዲህ እኛ ለከስተመሮቻችን እንግዲህ ቆንጆ የሆነ እንደዚህ አንዳንድ ከስተመሮቻችን ያልጮኸ ብዙም ከለሮቹ ጎልቶ ያልወጣ ልብስ ይወዳሉ፣ ይፈልጋሉ፣ እንደዛ ይፈልጋሉ። እና እኛም እነሱን ተመራጭ በማድረግ ነው እንግዲህ እነዚህ ልብሶች ይዘን የመጣን። ይህ ልብስ እንደምታዩ እጅግ በጣም የሚያምር ላይት ሰማያዊ ልብስ ነው፣ በወርቀ ዘብ የተቀላቀለ ይሄ። ቅድም እንዳልኩ ይሄ ከለሮቹን ልገልጻቸው ማችላቸው፣ ብዙ ሳባና ወርቀ ዘብ ተቀላቅለው ተሸብርቀው የተወሰወሱ ልብሶች ናቸው። ዲዛይኑ እንደምታዩ እጅግ በጣም የሚያምር ልብስ ነው። እነዚህ ልብሶች አራት አርብ ናቸው። አሁን ደግሞ ይዘን የመጣነው አራት አርብ ሆኖ አርቡ ግን ሰፋ ያለ አርብ ያለው ልብስ ነው። ነጠላው እንደምታየው ራሷ ዲዛይኗ ቅልብ ቁጭ ብላ በተወሰነ መልኩ ወጣላታለች። እጅግ በጣም የምታምር ልብስ ነት። ነጠላውን ቁመቱን ማየት ለሚፈልጉ ከስተመሮቻችን ይህን ይመስላል ቴድዬ። እጅግ በጣም ትልቅ ነጠላ ያለው ልብስ ነው። ይሄ ልብስ እንግዲህ እናንተ በመረጣችሁት በፈለጋችሁት ዲዛይን ቆንጆ አድርገን ሰርተን ዋጋው 18 ሺ ብር ቴድዬ ሁልጊዜ እንግዲህ ለእናንተ የሚመጥን ስንላችሁ ለይምሰል አይደለም። በብትን ያሳየናችሁ ልብሶች እንደዚህ ጥንቅቅ እያሉ እየተሰሩ ደንበኞች እየለበሷቸው ነው ማለት ነው። ሱቁን ማየት ፈልጋለው ያላችሁ እንደሆነ ኑ በአካል እዚህ ነው ያለ ነው፣ ሀያ ሁለት ጸዲ ፕላዛ አንደኛ ፎቅ ነው ያለ ነው አለን። እዚህ መጥታችሁ ማረጋገጥ ትችላላችሁ። ቡርቅቅ ያለ ጽድት ያለ ሱቅ ነው። የምናምንበትን ነገር ነው በነገራችን ላይ የምናስተላልፈው ማለት ነው። ወደዚህ የምናመጣቸው ሰዎች በትክክል ስራ የሚሰሩ ናቸው፣ ተጠያቂነት ያላቸው ናቸው እነሱ ብቻ ሳይሆን እኛ የምንጠየቅላቸው ኃላፊነት የምንወስዳላቸው ሰዎች ናቸው። አሰራራችን እንደዚህ ነው። ችግር ቢኖር ወይም ደግሞ ቅሬታ ካለባችሁ፣ ያልተመቻችሁ ነገር ካለ እኔ ቴዲ ይባላለሁ፣ የዚህ ፕሮግራም አዘጋጅና አቅራቢ፣ ደውሉልኝ። የእናንተን ጉዳይ ያስፈጽምላችኋለሁ። ማስታወቂያ ሰርቼ ብቻ አልሄድም ማለት ነው። እናመሰግናለን። ሳምንት እንመለሳለን። በያላችሁበት ሰላም ሳምንት ይሆንላችሁ። ቸር ያገናኘን፣ ሳምንት እንገናኝ።